የፌዴሬሽን ምክር ቤት ስድስተኛ የፓርላማ ዘመን አምስተኛ ዓመት የሥራ ጊዜ አንደኛ መደበኛ ስብሰባ ተካሂደዋል። በዚህ መደበኛ ስብሰባም ምክር ቤቱ የተለያዩ ቋሚ ኮሚቴዎች ያቀረቡትን የ2017 በጀት ዓመት አፈጻጸምና የ2018 በጀት ዓመት እቅድ ገምግመዋል። ምክር ቤቱ በስፋት ከተወያየባቸው ጉዳዮች መካከል የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ አፈጻጸምና የ2018 እቅድ ይገኝበታል። ቋሚ ኮሚቴው ለክልሎች የሚተላለፈው የድጎማ በጀትና የጋራ ገቢ እድገት እያመጣ መሆኑን ተጠቅሷል። በ2017 በጀት ዓመት የክልሎች የጋራ ገቢ ድርሻ ወደ 91 ቢሊዮን ብር ማደጉን ተጠቅሰዋል። ከጋራ ገቢዎች አሰባሰብ አስተዳደርና ትልልፍ አንጻር ጉልህ ውጤት ተመዝግበዋል። ለአብነትም ከቀመር ማሻሻው በፊት ማለትም በ2012 የበጀት ዓመት 4.2 ቢሊዮን ብር ብቻ የነበረው ክልሎች ድርሻ በ2017 በጀት ዓመት 91.73 ቢሊዮን ብር ደርሰዋል። የምክር ቤቱ አባላት በቀረበላቸው የአፈጻጸም ሪፖርትና ዕቅድ ዙሪያ ጥያቄዎችን ያነሱ ሲሆን የቋሚ ኮሚቴው አመራሮች ምላሽ ሰጥተውበታል። የፌዴራል መሰረተ ልማት አውታሮች ፍታዊነት ስርጭት ክትትልና ድጋፍን በሚመለከት ይህ ችግር እንዴት አድርገን ነው ልንፈታ የሚችለው? እኔ ስፔስ ቤክ ለምሳሌ መንገድ ለማንሳት በደቡብ ምዕራብ ክልል ያሉ የፌዴራል መንገዶች የመሰረተ ልማት ፍትሐዊነት በሚመለከት ቁልፍ የዚህ ቋሚ ኮሚቴ ስራ ነው። ስለዚህ እንደሚታወቁት በዚህ ምክር ቤት ላይ ብዙ ጊዜ ተነጋግረንበታል። ሰፊ የሆነ ጥናት ተደርጓል። ይሄ ጥናት መሰረት ተደርጎ ክፍተቱ በአንድ ጀምበር ይመለሳለን ወይ፣ በአጭር ጊዜ የሚመለሳለ ረጅም ጊዜ የሚወስድ ነው። ስለዚህ እነዚህ ጉዳዮች በየአመቱ በጀቶች ይያዛሉ። በዛ ጥናት ላይ መሰረት በማድረግ ማለት ነው ጥናት ላይ መሰረት እየተደረገ እየተሰራበት ነው ያለው። ነገር ግን ቅድም እንዳነሳችሁት በቀጣይ አፈጻጸም ለሚመለከታቸው ተቋማት እንዲከታተሉ ማድረግ ያስፈልጋል። በተለይ በመንገድ ዘርፍ አዲስ አራት አዳዲስ ክልሎች በዚህ ፌዴሬሽን ምክር ቤት እውቅና ከተመሰረትን በኋላ ሪኮግናይዝ ተደርገን በየራሳችን ድርሻ እና በየራሳችን ህዝብ ቁጥር ባለን ነባራዊ ሁኔታ ልንስተናገድ ሲገባ እንግዲህ ባልነበረ በደቡብ ክልል ስር ውስጥ ሁነን ነው ከዛ ከደረሰው ሬሽን እየተከፋፈልን ያለ ነው ማለት ነው። ሰው ይሄ እስከ መቼ ነው ሊያስኬደን የምችለው? መረጃ ይፈልጋል። የቀመር ስራ፣ ሌሎችንም አስተዳደራዊ የሆኑ አጠቃላይ መረጃዎች ሳይንሳዊ በሆነ መንገድ ይፈልጋል። ከዚያ አኳያ ቋሚ ኮሚቴው ከፍተኛ ጥረት እያደረገ ነው የቀመሩን እንዲሻሻ እና፣ በዚህ በተለይ ደግሞ አዳዲስ ክልሎችን በሚመለከት እየተነሳ ያለው ሀሳብ ክቡር የፌዴሬሽን አፈ ጉባኤን በዚህ ጉዳይ ላይ ብዙ ጊዜ አቅጣጫ የሰጡበት ሁኔታ አለ። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በድጎማ በጀት እና በጋራ ገቢ ትልልፍ ድጋፍ ክልሎች በርካታ ስራዎችን እየሰሩ ነው ሲሉ ተናግረዋል። አብዛኛው ክልል ከሚሰበሰበው ግብር በላይ በጋራ ገቢ እየተላለፈበት ነው። ይሄ ትልቅ ላንድ ማርክ ነው። ሌ በጀት ሁለት እየሸፈነ ስላለ ይህን በደንብ እውቅና መስጠጣሉ ሁለተኛ ከቀመር አንፃር መሰረታዊ ችግሩ የመረጃ ችግሩ ነው። በዚህ መሰረት ቀመር እንዲሰራ የሚመለከታቸው አካላት ጋር እንግዲህ ቀመር በጣም ብዙ ስቴኮች አሉ፣ ብዙ ባለቤት አለ፣ ብዙ ማአት ከፌደሬሽን ምክር ቤት ያጸደቀውን በጣም ብዙ የሚመለከታቸው አካላት ስላሉ ፑሽ እያለ ነው። በነገራችን ላይ የአጀንዳ የማክሮ ኮሚቴ ምክር ቤቱ የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ያቀረበውን የ2018 እቅድና የተለያዩ ቋሚ ኮሚቴዎች ያቀረቡትን እቅድ በሙሉ ድምፅ አጽድቆታል።